ኢየሱስ ክርስቶስ በደብረ ዘይት ተራራ ተቀምጦ ሳለ ለደቀ መዛሙርቱ ማንም እንዳያስታችሁ ተዘጋጅታችሁ ኑሩ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ እስከ መጨረሻው የጸና እርሱ ይድናል ሲል ያስተማረበትን ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአብይ ጾም እኩሌታ ወይንም አምስተኛው ሳምንት ደብረ ዘይት በማለት ትጠራዋለች። በዚህ ዕለትም ሐዋርያቱ ለኢየሱስ ክርስቶስ የዳግም ምጽአቱን የጠየቁበትና የሚታዩ ምልክቶችንም የጠየቁበት እንዲሁም ምላሽ የተሰጠበት ስለመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መምህራን ያስረዳሉ። የመምጣት ነገር ሁለተኛ ጊዜ የመምጣት ነገር ወይም የዳግም ምጽአት ነገር እንዴት ነው? መቼ ትመጣለህ? ምልክቶቹስ ምንድናቸው? ምንድን ናቸው? የሚል ጥያቄ የጠየቁት ማለት ነው። ተመልሶ መቼ እንደሚመጣ ወቅቱን ወይም ጊዜውን እንዲነግራቸው ፈልገዋል። ሁለተኛ ደግሞ ሲመጣ ከመምጣቱ በፊት ምን ምን ምልክቶች ይታያሉ የሚል ሁለት መሰረታዊ ጥያቄ አንስተው ነበር ማለት ነው እና ለዚህ ጥያቄያቸው ጌታችን መድኃኒታችን ኢየሱስ ክርስቶስ የነገራቸው ምልክቶች እንግዲህ የመጀመሪያው ሐሰተኛ ክርስቶሶች ይነሳሉ ነው ወይም ሐሳዊ መሲ ብዙዎች እኔ ክርስቶስ ነኝ ብለው በሐሰት እንደሚነሱ የመጀመሪያው ምልክት ነው እና ብዙዎችንም ያስታሉ ብሎ ነግሯቸዋል። ከዛ ውጭ ደግሞ ጦርነትን እና የጦርነትን ወሬ ትሰማላችሁ የሚል ሌላ ምልክት ነግሯቸዋል በማቴዎስ ወንጌል ምዕራፍ 24 ላይም 25 ላይም ተጽፎ እናገኘዋለን ለምሳሌ ክርስቶስ ከመምጣቱ በፊት የሚከሰቱ ሃይማኖታዊ መልክ ያላቸው ችግሮች አሉ ለምሳሌ እኔ ክርስቶስ ነኝ ብሎ የሚመጣ አለ ክርስቶስ ሳይሆን ማለት ነው ኤልያስ ነኝ ሄኖክ ነኝ እያሉ የቅዱሳንን ሰዎች ቅዱስና ያላቸውን ነገሮች የራሳቸው እያደረጉ ግን ያልሆኑ ምልክቶች ይታያሉ። ቤተ ክርስቲያኗ ይህንኑ ለምእመናኑ ከዘመኑ ሁኔታ አንጻር በመጻሕፍት የተጠቀሱትን የትንቢት ምልክቶችን ከተግባራዊ የዓለም ክዋኔዎች አኳያ በማገናዘብ ታስተምራለች። በመሆኑ በቤተ ክርስቲያኗ በደብረ ዘይት ሳምንት ምጽአትን አስመልክቶ የሚነገሩ ሚስጥራት እጅግ ሰፊ ናቸው። ቅዱስ ቤተ ክርስቲያንም እንግዲህ አምስተኛውን ሳምንት ወይም ደብረ ዘይትን በዋነኝነት ስለ ዳግም ምጻቱ ነው የምታስተምረው ማለት ነው። ከብሉይ ኪዳንም የተነገሩ ትንቢቶችን መዝሙሩም እንደዛው ለዕለቱ የሚስማማ ማለት ነው። እግዚአብሔርስ ሰግሀደ ይመጽእ፣ እግዚአብሔር አምላክ በግልጽ ሆኖ ይመጣል። እንግዲህ አስቀድሞ ክርስቶስ የመጣው ትሁት ሆኖ ነው። በበረት ነው ክርስቶስ የተወለደው ከመቤታችን ከቅድስት ድንግል ማርያም። አሁን ግን እንደዛ አይደለም። የሚመጣው በግልጽ ሁሉም ሰው እያየው በግርማ መለኮቱ ብርሃንን ለብሶ ሁሉም እያዩት ከቅዱሳን መላእክት ጋር ከቅዱሳን ከጻድቃን ከሰማዕታት ጋር ሊፈርድ በግርማ ሆኖ ይመጣል። እሳትም በፊቱ ይነዳል። ስለዚህ ፍርድ ሊሰጥ ስለሚመጣ ቤተክርስቲያን ይሄንን አስማምታ ስለ ዳግም ምጽአት፣ ስለ ሙታን ትንሳኤ በሰፊው የምታስተምርበት፣ ምእመኑም ደግሞ ሁልጊዜ ጊዜ ተዘጋጅቶ እንዲጠብቅ ማለት ነው። የክርስቶስ መምጣት ይታሰብበታል ማለት ነው። እሁድ ቀን ነው ሁልጊዜም የሚውለው። መቼ ነው? በየትኛው ወር ነው? በየትኛው ዘመን ነው? አይታወቅም። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምስተኛው ሳምንት ደብረ ዘይት ተብሎ የሚታሰበው የክርስቶስ መምጫው የሚነገርበት ስለ ምጻቱ የሚሰበክበት ምእመናን ተጠንቅቀው ሃይማኖታቸውን ጠብቀው መልካም ስራ እየሰሩ ክርስቶስን በህይወታቸው እንዲጠብቁ ትምህርት የሚሰጥበት ስለሆነ ነው ማለት ነው። በዕለቱ በቤተ ክርስቲያኗ የሚከናወኑ ማህሌቱ፣ ቅዳሴው፣ አገልግሎቱ ሁሉ ከዚሁ በዓል ጋር የተገናኙ ናቸው። ደብረ ዘይት ወይንም አምስተኛው ያብይ ጾም ሌሎች ስያሜዎችም እንዳሉት ይነገራል። የደብረ ዘይት መጠሪያዎች ቦታው ላይ ያደረጉት ሁነቶች የሚነሱ ናቸው። የጸሎት ስፍራ ይባላል። ለምሳሌ ጌታችን በጌቴሴማኔ ከመያዙ በፊት ጸሎት ያደረገባት ቦታ ማለት የደብረ ዘይት ታችኛዋ ስፍራ ስለሆነች፣ እንዲሁም ደግሞ ክርስቶስ ጸሎት ያደረገበት የነበረው ብዙ ቦታ እዛ ደብረ ዘይት ተራራ ላይ ስለነበረ የጸሎት ስፍራ የጸሎት ቦታ ይባላል። ጌታችንም ያረገው በደብረ ዘይት ተራራ ላይ ነው። ሲመለስም በዛው እንደሚመለስ ይነገራል ማለት ነው። የፍርድ ተራራ ይባላል። ምክንያቱም ክርስቶስ ሲመጣ ኃጢአተኞችን በግራ ጻድቃንን ደግሞ በቀኝ አድርጎ ፍርድ የሚሰጥበት እኛም ደግሞ ሙታን የሚነሱበት ማለት ነው። ሙታን ጻድቃን ለክብር የሚነሱበት ኃጢአተኞች ደግሞ ለአሳር ለፍርድ የሚነሱበት ስለሆነ የፍርድ ተራራ ይባላል ማለት ነው። ሌላው ስሙ ደግሞ እዛ ተራራው ላይ የወይራ ዘይት ብዙ ዛፍ ስላለ በዛ ደብረ ዘይት የሚል ስያሜ ተሰጥቶታል ማለት ነው። የምጽአት ተራራም ሊባል ይችላል ማለት ነው። ምእመናንም ራሳቸውን በጾም በጸሎት እንዲሁም በስግደት ተግተው ወደ ንስሐ ተመልሰው መጠበቅ እንዳለባቸውም የሃይማኖቱ መምህራን ያስተምራሉ። እያንዳንዱ ምእመን እያንዳንዱ ክርስቲያን በሃይማኖት ጸንቶ በምግባር ጸንቶ ፍቅር ይቀዘቅዛል ተብሏል። ስለዚህ እሱ ግን ያንን ፍቅር ይዞ ንስሐ እንዲገባ ስጋው ደሙን እንዲቀበል። ከዚ ውጭ ደግሞ ክርስቶስ ለፍርድ ቀን እንግዲህ ሲመጣ ወይም ደግሞ በዳግም ምጽአት የምንጠየቃቸው ጥያቄዎች አሉ። ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ ታርዣ ልብሳችሁኛል፣ እንግዳ ሆኜ ጠይቃችሁኛል፣ ታመሜ ጎብኝታችሁኛል። እንዲህ እንዲህ አይነት ጥያቄዎችን እንጠየቃለን ማለት ነው። እሱ ለእያንዳንዱ እንደ ስራው ይከፍለዋል ይላል ራእይ ዮሐንስ ላይ ማለት ነው። ስለዚህ ክርስቶስ ለእያንዳንዳችን እንደ ስራችን ሊከፍለን ስለሚመጣ በዚህ እለት ክርስቲያኖች ክርስቲያናዊ መልካም ስራን የቸርነት ስራን እንዲያደርጉ፣ የታመመን እንዲጠይቁ፣ የተራበን እንዲያበሉ፣ እንዲያጠጡ የተጠማን የታሰረን እንዲጠይቁ፣ የታመመን እንዲጎበኙ ቤተ ክርስቲያን ታስተምራለች።